አኩም ረሕመቱላሂ በረካቱሁ ወንድሞቼ እህቶቼ፣ እቺ ቪዲዮ ሰምተን እንመለስ። ቲ ሓላል ኮም እያለ ሐራም ኮምን የሚሰራው ድምፅ ላብ ላይ ወጥተው ውሸት ያወራውን ከነ ማስራጃው ይዘን መተላልና እስከ መጨረሻ ለአላህ ብላችሁ ተከታተሉ። ምን ሓላል ኮም ሐራም ኮም እያሰራ የመጅልስ የማሰድበው ሰው እዩ። በውስጥ አውሩ። ኢንሻላህ ሌላ ሰው እየጠበቀ ስለሆነ ፎሎ አድጋስ ናዚሬጨርሰ ሄይሻሉ አይ ሰው እየጠበቀ ነው። በውስጥ አውሩና ካልተሳካ መልሰች መምጣት ትችላለች። ኢንቦክስ ላይ አብሮ ስትል ነበር። አሁንም ተሳስቼ እንዳይሆነ ስ ሌላ ላሳያችሁ። ማውራት የምችለው በዚህ ነው ወይስ በኢንቦክስ ነው ማውራት? ዘምዘም ተስማማችሁ፣ እዚህ ጋር ተስማማችሁ፣ ኢንቦክስ ላይ ተዋራላችሁ። ዘምዘም ጭራሹ ወረፋ ነው። ስለዚህ ኢንቦክስ ላይ ጨርሱ፣ ኢንቦክስ ላይ ተጠባበሱ። ኦፊስ ላይ መታ መሕረም ባለበት ኢቨን ሊተያዩ ይቅርና ኢንቦክስ ላይ እንደፈለክያት ያት ኢንቦክስ ላይ ጨርሰሽ ከዛ በኋላ ነገሩን መጥተሽ ገዝት ላይ አሳውቅኝ እንጂ ቢሮ እና አሳውቅኝ። አላ ሀቢቢ አቷች መልክተኛው ሌ ሰላቱ ወሰላም አማኝ ለቀልድ እንኳን አይዋሽም ብለዋል። ውሸት ወደ አመፅ ይመራል፣ አመፅ ደግሞ ወደ ሲኦል ያወርዳል ብለዋል ውዱ መልክተኛ ሌ ሰላቱ ወሰላም። በነገራችን ላይ እንደነዚህ አይነት ሰዎች የገዛ ትዳራቸው ሚላ ሰላቱ ወሰላሙ አላ ረሱልላህ ሰለላሁ ዐለይሂ ወሰለም ወንድሞች እንዴት ናችሁ አላችሁ? አልሐምዱሊላህ አላህ ሱብሃነሁ ወተዓላ እተቁላህ ሐይቱማ ኩንቱም ይለናል። የትም ቦታ ብትሆኑ ኢነን ፍሩን ኢላ አላህ ሱብሃነሁ ወተዓላ። ቀንም ለሊትም በጨለማም በብርሃንም አላህን ማፍራት ይኖርብናል። ዛሬ ወላሂ ማውራት የፈለኩት ነገር ሰሞኑ ሶሻል ሚዲያ ላይ እየተራመደ ያለው ነገር እየሰማን ያለው ነገር ሰምታችኋልና ሐላል ኮም እያሉ ሐራም ኮምን ይዞ መጅልስ ፍቃድ ሰጥቶናል እያሉ እየሄዱ ነው ወላሂ መጅልስ አስነዋሪ ነገር አይሰራም አባ ይሄ እያየን ነው እየሰማን ነው እኛ ሐላል ኮም ነው ወይ ሸገር ማሚ ብሎ ሐራም የሚሰሩትን ስራ ማስራት ማስፋፋት ፈልገ ነው ወንድም የሙስሊም ኮፊ አርገ መተህ አላህ በውስጥ አውሮ እያለ ያለውን እየሰማን ውሸት ኡማውን ለማታለል ተነስቶ ከዚህ በፊት አንተ በሶሻል ሚዲያ ነው በቲክቶክ ነው እንደያጋባህ ያለኸው። አንተ የሙስሊም ስም ኮፊ አድርገህ ሙስሊም የምታጠፋው ሌላ ነገር አጭበርብረ ጨርሰ ለማጭበርበር አስበህ መተህ ከሆነ አይሳካልህምና ቶሎ እንደ ተናገርኩት ሶሻል ሚዲያ ላይ ወጥተህ የቀርተህ መጠየቅ አለብ። በፎቶ ላይ ይኸው የምትመለከቱት ሰው ሀጃወለን ሁሉም ሰነድ ስላወጣና ሁሉም እያጭበረበረ የነበረው እየዋሸ የነበረው ስላወጣ አንድም ቃል ከተናገርክ ቪዲዮ ሰርተን አስቀምጠናል። አንተም ምን ስለሆንክ ነው? አላህን አትፈራም? በሙስሊም ስም ለምን ትነግዳለህ? አበዛ ደግሞ የትን ቦታ ያላችሁ ሙስሊሞች ይህ ፎቶ ላይ የምትመለከቱትን ሃላል ሆም እያለ ሃራምን እየሰራ ያለውን መጅልስን ስም ለማጥፋት ተነስቶ መጅልስ ፍቃድ ሰጥቶኛል እያለ የሚያወራው ይሄ አደብ ሊናስ ይዘው ይገባል ወላ ተሽተሩ ቢአያት ሰመነን ቀሊል አ

ሁሉም ኮፒ ሊንክ ሼር አድርጋችሁ ለሱም ለሁሉም አዳርሶት። ይህ ፎቶ ላይ የምትመለከቱትን ሀጅ አወልን ደግሞ እያስፈራራ ነው። ወደፊት ሁሉም መረጃው ከነ ቪዲዮ ከነ ምኑ ስላለ የምንመጣው ጉዳይ ይሆናል። ይህ ፎቶ ላይ የምትመለከቱት ሆም ሐላል ኮም እያለ ሰውን እያጭበርብረ ሐራም እያሰራ የቆየ ሰው ነው። ስለዚህ አዳብ ሊናስ ይዞ ይገባል። ይሄ እንደዛ ሁሉም እነሙ በሁሉም ግልጽ ከነማስረጃው እያወጡ ስለ ሁላችንም ኮፒ ሊንክ ሼር አድርገን ልናዳርሰው ይገባል። ይላለው ኮፒ ሼር ሊንክ አድርጎ ለእሱም አዳርሶት።